የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አለም የደረሰበትን የናት ወይም ኒኩሊክ አሲድ ቴስቲንግ የሚባል ዘመናዊ የደም መመርመሪያ ቴክኖሎጂ መጠቀም ጀመረ የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የሚሰበስባቸውን እንደምና አይን ብሌኖች ደረጃቸውና ጥራታቸውን የጠበቁ እንደሆኑ እጅ ንክኪ ነፃ የሆኑ አውቶሜትድ ማሽን ሲጠቀም እንደነበር እና አሁን ደግሞ በዓለም ላይ አለ የተባለው የተሻለ ቴክኖሎጂ የያዘውን ናት ወይም ኒክሊክ አሲድ ቴስቲንግ የተባለ ዘመናዊ የደም መመርመሪያ ቴክኖሎጂ ማሽን ስራ ለማስጀመር ወደ ሀገር ውስጥ ያስገባ ሲሆን በቅርቡ ስራ ሊጀምር መሆኑን ተከትሎ የባለሙያዎች ስልጠና እየተሰጠ ነው። ወይዘሮ ጤና የደምሴ የኢትዮጵያ ደምና ህብረህዋስ ባንክ አገልግሎት ምክትል ዋና ዳይሬክተር ቴክኖሎጂው ደም ለጋሾች የተሰበሰበውን ደም ዓለም የደረሰበትን ዘመናዊ ቴክኖሎጂ በመጠቀም በመመርመር ቱን የበለጠ አስተማማኝ በማድረግ ደም ለተጠቃሚዎች ተደራሽ ለማድረግ ያስችላል ብለዋል። በሀገር አቀፍ ደረጃ ለመጀመሪያ ጊዜ የሆነውን ማሽን ነው እንግዲህ አስገብተን ስራ ለመጀመር በዝግጅት ላይ ነን። እንደሚታወቀውም ቀደም ብሎ ሂደቶች ነበሩ። ላይዛ የሚባል ማሽን ነበረ። ከዛም በኋላም ደግሞ የእጅ ንክኪ በሚቀንስ መልኩ የአሊት ማሽን እየተጠቀምን ነበረ። አሁን ደግሞ በጣም ሌተስት የሆነ በምርመራው ዙሪያ በጣም ቶሎ በሽታውን ሊያገኝ የሚችል የሚችል ማሽን ነው ይሄ ማሽን እንደ ሀገርም እንደ ሀጉርም እንደ አለም አቀፍ ደረጃም ትልቅ ትልቅ አቅም የሚፈጥር ነው። ምክንያቱም ተላላፊ በሽታዎችን ከመመርመር አኳያ በጣም በአጣዳፊ በሽታውን ማግኘት የሚችል እንትን ነው ማሽን ነው። እና ይሄ ለህዝባችን እጅግ በጣም ትልቅ ጉልህ ሚና የሚጫወት ነው። ምክንያቱም ደም እንደሚታወቀውም ኮሌክት እናረጋለን ወይም ደግሞ እንሰበስባለን። ከዛም በኋላ ደግሞ በማዕከል መጥቶ ደግሞ ምርመራ የሚደረግበት አግባቦች አሉ እና ያንን ምርመራ ግን በጣም ጥንቃቄውን ስታንደርዱ በሚፈቅድ መልኩ ምርመራ ተደርጎ ነው ለህዝቡ ተደራሽ የሚሆነው። ስለዚህ በዛ ልክ ከጊዜ ወደ ጊዜ በጣም ጥራቱን የጠበቁ ማሽኖችን እየተጠቀመ ተቋሙ እያደገ እየመጣበት ሁኔታ ነው ያለው። የደም ባንክ አገልግሎትን ላብራቶሪ በማጠናከር ጥራቱና ደህንነቱን የተረጋገጠ የደም አቅርቦት እንዲኖር እየተሰራ ነው ሲሉ አክለዋል። የደምና ህብረ ህዋስ ባንኩ የላቦራቶሪ አገልግሎት መሪ ስራ አስፈጻሚ አቶ ጥበቡ ግርማ በበኩላቸው የናት ቴክኖሎጂን መጠቀማችን አንዱ ምክንያት የደም ባንኩ ወደፊት ፕላዝማ ፍራክሽኔሽን ለማምረት የያዘውን የስትራቴጂ ግግድ ለማሳካትና ከፕላዝማ የሚሰራውን መድኃኒት ወይም ፕላዝማ ድራይቭ ሜዲሲናል ፕሮዳክት ለማምረት የናት ቴክኖሎጂን መጠቀም አስገዳጅ መስፈርት መሆኑን አውስተው ናት ዓለም ላይ ካሉት እጅግ የተሻለ ዘመናዊ የላብራቶሪ ማሽኖች አንዱ ነው ብለዋል። ካደረግናቸው በዚህ ዓመት እናስገባለን ብለን ካቀድናቸው አንዱ የናት ቴስት ነው። ስለዚህ በዘንድሮ ዓመት የናት ቴስቱን እንጀምራለን ማለት ነው። ይሄ ትሬኒንግ ወይም ስልጠና እንዳለቀ ወደ ስራ እንገባለን ማለት ነው። አንዱ ኢኒሼቲቭ በ2018 የፕላዝማ ፍራክሽኔሽን መስራትና ፕላዝማ ድራይቭድ ሜዲሲናል ፕሮዳክቶችን ማምረት ነው። ስለዚህ ከውጭ ካሉት ድርጅቶች ጋር በመነጋገር ወደ ሜዲሲናል ፕሮዳክት የሚንቀይርበት አንዱ ስራችን ይሆናል፣ በ2018 ማለት ነው። ይሄን ለመስራት ደግሞ የስራው ሪኳየር ከሚያረጋቸው ሜቴዶች አንዱ የናት ቴስት ነው። በጣም አድቫንስድ የሆነ ሜቴድ ነው ማለት ነው። ስለዚህ የምናመርታቸውን ኮሌክት ያደረግናቸውን የሰበሰብናቸውን ደሞች በዚህ አድቫንስ ባረገ ሜቴድ ስክሪን እያደረግ ብለድ ሴፍቲውን በጠበቀ መልኩ ለተጠቃሚ ሊደርስ ለማድረግ እና የእኛን ኢኒሽቲቭም የፕላዝማ ድራይቭድ ሜዲሲናል ፕሮዳክቱን የምናመርትበት አመት ይሆናል ብለን እናስባለን። ለመሆኑ ይህ ማሽን ምን የተለየ ነገር አለው ብለን የጠየቅናቸው አጠቃቀም ሁኔታውንና መሰል የጉዳዮችን ያነሱልን ባለሙያዎችን ሲያሰለጥኑ ያገኘናቸው ከደቡብ አፍሪካ የመጡ የሜዲካል ቴክኖሎጂ ባለሙያ የሆኑት ኤምሊ

using the molecular technology called the TMA, Transcription Mediated Amplification. ይህ ቴክኖሎጂ ለአጠቃቀም ምቹና ቀላል የሆነ ተላላፊ በሽታዎችን በሰውነት ውስጥ ተደብቀው የሚቆዩበትን ጊዜ በማሳጠር አጭር ጊዜ ለመለየት የሚያስችል ሮቦቲክ ሲስተም ያለውና በሞሌኩላር ቴክኖሎጂ የተደገፈ ቲኤምኤ የሚባል ቴክኖሎጂ በመጠቀም ኤችአይቪ አይቪ ኤዲስ አንድና ሁለትን ሄፓታይተስ ሲና ቢን አጭር ጊዜ ለመለየት ያስችላል። ማሽኑ የግባትና መለዋወጫ ግባት በበቂ ሁኔታ ያለው እና በየትኛውም ጊዜና ሰዓት ድጋፍ ቢያስፈልግ በኢትዮጵያም በደቡብ አፍሪካም የሰለጠኑ ባለሙያዎችን በቅርበት ስለሚገኙ አስፈላጊውን ድጋፍ በቀላሉ ማግኘት ይቻላል። ቴክኖሎጂው ወደ ሀገር ለማስገባት ያስፈለገበትን ዋነኛ ምክንያት እና እንደ ሀገር ያለውን ፋይዳ የላቦራቶሪ መሪ ስራ አስፈጻሚው አቶ ጥበቡ ግርማ ሲገልጹ በዚህ ዓመት የአክሪቴሽንም አንዱ ሪኳርመንት ያሰብናቸው የደረጃ ሶስት አክሪቴሽን ማግኘት ነው። ይሄን ለማግኘት ደግሞ አንዱ ከኛ የሚጠበቀው ይሄን ማሽን ማስገባትና ስራ ማስጀመር ነው። ስለዚህ በዚህ ሳምንት ስልጠናው እንዳለቀ ስራውን እናስጀምራለን። ለጊዜው ይህን ማሽን የምናስጀምረው እዚህ ሴንተር ላይ ይሆናል። ቀጣይ ሁኔታዎች እየታዩ ስኬላፕ የምናደርግ ይሆናል ብለን እናስባለን። የደም አቅርቦትና ጥራት የሚነጣጠል አይደለም ያሉት የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ምክትል ዋና ዳይሬክተሯ ደም ፈሳሽ ህይወት የመሆኑን ያህል በዚያው ልክ ደህንነትና ጥራቱ ካልተጠበቀና በጥንቃቄ ካልተያዘ ጉዳቱ በዚያው ልክ ነው ብለዋል የናት ቴክኖሎጂ በደም ውስጥ የሚገኙ ተላላፊ በሽታዎችን እጅግ በአጠረ ጊዜ የሚያሳውቅ በሽታን የመለየትና ማግኘት አቅሙ ከፍ ያለ በጥቂት ጊዜያትና የሰው ኃይል በርካታ ናሙናዎችን የሚሰራ ከንክኪ ነጻ የሆነ ጊዜ ቆጣቢና የደም ደህንነትና ጥራትን ከፍ የሚያደርግ ቴክኖሎጂ በመሆኑ እንደ ሀገር በላብራቶሪ ደረጃ ትልቅ አቅምና ጉልበት የሚፈጥር ነው ሲሉ ተደምጠዋል። የሚነካኩ እጅ የሚበዛባቸው ማሽኖች ላይ ኢረሮች ያመጣሉ ወይም ደግሞ ስህተቶች ይመጣሉ። ከዛ አኳያ በጣም ይሄ የእጅ ኢረር የሚቀንስ ነው። ከዛም ባሻገር ደግሞ በአጭር ታይም ብዙ የሆኑ ቴስቶችን የምንመረምርበት አጋጣሚዎች ይፈጥራልና ይሄ በጣም ስራውን ከማሳለጥ አኳያ ትልቅ ሚና ይጫወታል ተብሎ ነው የሚታሰበው። ይሄ ከጥራት አኳያ ምንም ጥያቄ የለውም። የደም አገልግሎትና ጥራትን ኮምፕሮማይዝ የሚደረጉ ወይም ደግሞ አብሮ የሚሄዱ ነገሮች ናቸው፣ የሚነጣጠሉ ነገሮች አይደሉም። ስለዚህ ሁሌም ቢሆን ደም ስናስብ ደም በጣም ሴንሴቲቭ ነው አዳኝ እንደመሆኑ መጠን በዛ ልክ ጥራቱ እና ደህንነቱ ካልተጠበቀ፣ በጥንቃቄ ካልተያዘ ደግሞ ጎጂነቱን በዛው ልክ ነው። ስለዚህ የደሙን ጤንነት የደሙን ደህንነት ጠብቀን ለተጠቃሚው ተደራሽ ማድረግ ግዴታችንም ስለሆነ ስታንደርዱም ስለሚያስገድደም ጭምር ነው። ስለዚህ ከዛ አኳያ ይሄ ማሽን እጅግ በጣም እጅግ በጣም ትልቅ ጉልህ ሚና ይጠይቃል ያደርግልናል። ከዛም ባሻገር ደግሞ ቀላልም አይደለም። በኮስት ዋይዝም በጣም ኤክስፔንሲቭ ነው፣ ውድም ነው። ነገር ግን ያው ኳሊቲን ኮምፕሮማይዝ ማድረግ ስለሌለብንም ስለማይኖርብንም እንግዲህ ይሄንን ማሽን እንትን ብለን አስገብተን ወደ ስራ ለማስገባት እንግዲህ ዝግጅት ላይ ነው። እንደሚታወቀውም ይሄ ናት ማሽን ለተቋማችን አዲስ እንደመሆኑ መጠን በዚህ ዙሪያ ደግሞ ስልጠናዎች ተዘጋጅቶ እንግዲህ ባለሙያተኞች ስልጠናውን እየወሰዱ ነው ያሉት። ከወሰዱ በኋላ እዛው የራሱ የሆነ ዴሊጌትድ የሆነ ሮማ አለው። በዛ ላይ እንግዲህ በደንብ አቴንሽን ሰጥተው እንዲሰሩ ነው ኤክስፔክት የሚደረግ። የናት ቴክኖሎጂ የደምና ሕብረ ህዋስ ባንክ ላቦራቶሪ እየተደራጀና እያደገ አለም ከደረሰባቸው ቴክኖሎጂ ግኝቶች በእኩል መራመድ ከማስቻሉም በላይ በደም ተቀባዩ ዘንድ ጥራቱና ደህንነቱን የጠበቀ ከማቅረብ አንጻር ነትን ይፈጥራል ያሉት ወይዘሮ ጤናዬ ለስራው መሳካት በጀት ድጋፍ በሎጂስቲክስ አቅርቦትና በልዩ ልዩ አጠቃቀም ማኗሎቹ ዝግጅት ለተሳተፉ የጤና ሚኒስቴር መድኃኒት አቅርቦት ዝግጅትና ለተቋሙ አመራርና ሰራተኞች ምስጋናቸውን አቅርበዋል።